አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ፕሬዚዳንት፣ የተከበሩ አቶ አለማንታ ንግደው የአማራ ክልል ጠቅላይ ፍርድ ቤት ፕሬዚዳንት፣ የተከበሩ አቶ አማረ ሰጤ የክልል ምክር ቤት ምክትል አፈጉባኤ፣ የተከበሩ ዶክተር ፍጹም አሰፋ የኢፌዴሪ ፕላን ሚኒስትር ሚኒስትርና የዕለቱ ክብር እንግዳ የተከበሩ አቶ ይርጋ ሲሳይ የአማራ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የዕለቱ የክብር እንግዳ፣ የተከበሩ አቶ ጎሹ እንዳላማው የውቢቱ ባህር ዳር ተቀዳሚ ምክትል ከንቲባና የዕለቱ ክብር እንግዳ፣ የተከበሩ ወይዘሮ አልማዝ መሰለ የኤፍሪ ሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር፣ የተከበራችሁ የአማራ ብሔራዊ ክልላዊ መንግስት የአስተባባሪ ኮሚቴ አባላት የተከበራችሁ የክልል ምክር ቤት መስተዳድር፣ የክልል ምክር ቤት አመራሮች፣ የአማራ መስተዳድር ምክር ቤት አባላትና የክልልና የፌዴራል ተቋማት ከፍተኛ አመራሮች፣ የሀገር ሽማግሌዎች፣ የባህር ዳር ከተማ ነዋሪዎች፣ በተለይም ደግሞ ፕሮጀክቱ ተጀምሮ እስኪጠናቀቅ ድረስ በትዕግስት አብራችሁን በማገዝ ስትንቀሳቀሱ የነበራችሁ የፋሲሎ ክፍለ ከተማ ነዋሪዎች፣ ጥሬ የተደረገላችሁ የሲቪክ ማህበራት አመራሮች ክቡራትና ክቡራን ከሁሉ አስቀድሜ እንኳን ለ2018 አዲስ ዓመት በሰላም አደረሳችሁ፣ እንኳን ደህና መጣችሁ ማለት እፈልጋለሁ። የመንግስት አገልግሎትና አስተዳደር ሪፎርም አንድ አካል የሆነው የአማራ ብሔራዊ ክልላዊ መንግስት መሶብ የአንድ ማዕከል የልቀት ብስርዓት በሚል መሪ ሀሳብ ባዘጋጀነው ስራ መርሃ ግብር ላይ ጥሪያችንን አክብራችሁ በተለይም ደግሞ ለተግባሩ ልዩ ትኩረት ሰጣችሁ፣ ጊዜያችሁን፣ ህይወታችሁን ዋጋ ከፍላችሁ ተሽከርካሪያችሁን ጭምር እዚህ ድረስ በማምጣት ያገዛችሁን የጸጥታ አካላት፣ ልዩ ልዩ የህብረተሰብ ክፍሎች በዚህ በመሶብ አንድ ማዕከል ስም እንዳመሰገን ይፈቀደልኝ። የመንግስት መንግስት የአገልግሎት አሰጣጡን ለማሻሻል የተለያዩ የማሻሻያ እርምጃዎችን እየወሰደ ያለ ቢሆንም በተለይም ደግሞ የመንግስት ችግር በህብረተሰብ የሚነሳው የመንግስት አገልግሎት አሰጣጥ ዘገምተኛ መሆን፣ የተገልጋዮች ቅሬታ መባባስ፣ ግልፀኝነት፣ የፍትሃዊነት ጉዳይ የሚበዛበት የተንዛዛ ምልልስና ሰፊ የሆነ ቅሬታ ያለበት ነው። በተለይም ደግሞ ጠንካራ ተጠያቂነት የሌለው የእጅ መንሻ የሚጠየቅበት ሌብነት የሰፈነበት ዝምድናና ድሮ አሰራር የተተበተበ ሆኖ የቆየ መሆኑ የሚታወቅ ነው። እነዚህን የአገልግሎት አሰጣጥ ችግሮች ለክልላችን የመልካም አስተዳደር ችግር ሆነው በየጊዜው እየተገመገሙ ለመፍታት ጥረት ሲደረግ ቆይቷል። በሀገርም ደረጃ እነዚህን ለማሻሻል ሰፊ ስራ ለመስራት ጥረት እየተደረገ ይገኛል። ይህንን ለመሻገር በሀገር ደረጃ በክቡር ጠቅላይ ሚኒስትራችን ኢኒሽቲቭ መሶብ የአንድ ማዕከል አገልግሎት አጀንዳ ሆኖ በሁሉም ክልሎችና ከተማ አስተዳደሮች እየተተገበረ ይገኛል። ክቡር ፕሬዝዳንት፣ ክብርት ሚኒስተር፣ ክቡራትና ክቡራን፣ የአማራ ብሔራዊ ክልላዊ መንግስት እንደ ሀገር የተጀመሩ የሪፎርም ስራዎች መሬት ነክተው ህብረተሰባችን የመልካም አስተዳደር ጥያቄ የሆነው የአገልግሎት አሰጣጥ ችግር ለመፍታት እንደ ሀገር የተጀመረውን መሶብ የአንድ ማዕከል አገልግሎት በክልል ደረጃ አንድ ማዕከል በባህር ዳር ደሴና ጎንደር ለመተግበር እርብርብ እየተደረገ ይገኛል። በክልል ደረጃ የተደረገው የተጀመረው የአንድ ማዕከል ግንባታ በክቡር ምክትል ርዕሰ መስተዳድር የሚመራ ብይ ኮሚቴ ያለው የተለያዩ ተቋማት የተውጣጡ የቴክኒክ ኮሚቴ አባላትና ባለሙያዎች ያሉበት የጋራ የተናጠልና እቅድ ያለው በሰፊ ድጋፍና ክትትል እየተሰራ የቆየ ተግባር ነው። በዚህም መሰረት ተግባሩን በበላይ አመራሩ በልዩ ትኩረትና ክትትል እየተመራ ያለ ሲሆን ስራው ለመጀመሪያ ዙር ወደ ማዕከል አስር የክልል ቢሮዎች አራት የፌዴራል ተቋማት ሰፊ ህዝብ አገልግሎት የሚሰጥባቸውና ቅሬታ የሚነሳባቸውን ተቋማት ተለይተው ወደ ሲስተሙ እንዲገቡ ተደርጓል። አጠቃላይ በማዕከሉ አሁን ላይ ከክልል አስር ተቋማት አርባ ሁለት የሚሆኑ አገልግሎቶች ከፌዴራል አራት ተቋማት ሰባት አገልግሎቶች በድምሩ ለመጀመሪያ ጊዜ ሰላሳ ስድስት አገልግሎቶች በሲስተም የተያዙ ሌሎች ደግሞ በጊዜ ስራ የሚጠይቁ ወደ ስራ እንዲጀምሩ ተደርጓል። ይህ ተግባር በቀጣይ የሚሰፋ እየሰፋ የሚሄድ ተራማጅ የሆነ ርብርም የሚጠይቅ ተግባሩን ተግባር መሆኑን ላሳስብ እወዳለሁ። ይሄን ተግባር ስንጀምረው ሰኒወር መጨረሻ አካባቢ ኮሚቴ ተቋቁሞ ወደ ስራ የተገባ ሲሆን የክልሉ ከፍተኛ አመራር በነበረው የቅርብ ክትትል በፍጥነትና ስታንዳርዱን ጠብቆ የተጠናቀቀ ሲሆን አጠቃላይ ፕሮጀክቱ ከተጀመረበት አንስቶ በአርባ አምስት ቀን የተጠናቀቀ ሲሆን ይህን ውጤት ለማግኘት የቻልነው በተለይም ሀያአራት ሰባት የሚባለውን በሶስት ፈረቃ በማከናወን በስራው ከፍተኛ የሆነ ስራ መነሳሳትና ባህል በመፍጠር ይህንን ተግባር በአርባ አምስት ቀን አጠናቀር ስራ ለማስጀመር ችለናል። ይህ ተግባር በፕሮጀክቱ በአርባ አምስት ቀን ውስጥ ከአንድ ሺህ በላይ ዜጎች ጊዜያዊ ስራ እድል ተፈጥሮላቸዋል። ክቡር ፕሬዚዳንት፣ ክብርት ሚኒስትር፣ ክቡራትና ክቡራን የመንግስት አገልግሎትና አስተዳደር ሪፎርም አካል የሆነው መሶብ የአንድ ማዕከል ተግባርን በማስፋት ሕዝባችን የአገልግሎት እርካታ ማረጋገጥ ለነገ የማይባል ተግባር ነው። በዚህ መሰረት በቀጣይ በክልልና በሶስት ከተማ የተጀመረውን ስራ አስፍተን በቀሪ ሪጆፖሊታን ከተማ አጠናክረን የምንቀጥል መሆኑን እየገለጽ መላው የክልላችን ሕዝብ በተገነባው በክልል ማዕከል የተገነባውን አገልግሎት ከዛሬ ጀምሮ እንዲያ አገልግሎት መስጠት የጀመረውን ተረድታችሁ አገልግሎቱን እንድታገኙ እየጠየቅኩ በማዕከል ውስጥ የተመደባችሁ አስተባባሪዎች፣ ባለሙያዎች፣ የበጎ ፈቃድ አገልግሎት ሰጪ ወጣቶችና ይህን ማዕከል አዲስ ታሪክ የምትሰሩበት ትክክለኛ የህዝብ ችግር የምትፈቱበት ቅን፣ ታታሪ ሰው ወዳጅነታችሁን ሀገር ፈላጊነታችሁን ሀገር መስራት የምትፈልጉ መሆኑን የምታረጋግጡበት መሆኑን በመገንዘብ የህዝብን ችግር ለመፍታት ቀን ከሌት በመስራት ህዝባዊ ወገንተኝነታችሁ እንድታሳዩ ለማሳሰብ እወዳለሁ። ይህንን በመረዳት የተከበራችሁ የክልላችን ነዋሪዎች፣ ዩኒቨርሲቲዎች፣ ምሁራን ይህንን ተግባር በእውቀት በቅንነት በታታሪነት ከልብ በንጽሕና ለህዝብ ለማገልገል የተጀመረ ተግባር መሆኑን አውቃችሁ ከክልሉ መንግስትና ከማዕከሉ ጋር ተባባሪ እንድትሆኑም በዚህ አጋጣሚ ለመግለጽ እንወዳለን። በአጠቃላይ የአማራ ብሔራዊ ክልላዊ መንግስት የክልሉን ማዕከል በጥራትና ደረጃውን በጠበቀ መንገድ አጠቃላይ የአሻራ ኢንቴሪየር ዲዛይን እና የውስጥ ሰራተኞች፣ የሲቪል ሰርቪስ ሰራተኞች፣ የከተማና መሰረተ ልማት ሰራተኞች፣ የሳይንስና ኢኖቬሽን ቢሮ ሰራተኞች፣ የፌዴራል ሰራተኞች በተለይም ከፌዴራል ሲቪል ሰርቪስ ኮሚሽን፣ ከአርቲፊሻል ኢንቴሊጀንስ፣ ከሚኒስትር ኦፍ ኢኖቬሽን እንዲሁም ከሌሎች ተቋማት መታችሁ ደግፋችሁን ይህንን ስራ ለውጤት እንድናበቃ ያደረጋችሁን ከልብ እያመሰገንኩ አጠቃላይ በተለይ ደግሞ ለዚህ ተግባር የተከበረው የዚህ ፕሮግራም ታዳሚ አክብሮት እንዲሰጥልንና እንዲያመሰግንልን የምንፈልገው የአማራ ቤቶች ልማት ኮርፖሬሽን በአስር ቀን በተሰጠው ዳይሬክሽን መሰረት ተግባሩን የእኔ ጉዳይ ነው በማለት ሁሉንም ነገር ትቶ ስራውን፣ ቦታውን አስረክቦ ሄደበት ስለሆነ የተከበራችሁ ታዳሚዎች ክብር እንድንሰጡልን እንፈልጋለን። ከዚህ ጎን ለጎን አብረውን ሲሰሩ የነበሩት የባህር ዳር ከተማ ክቡር ከንቲባ እና የእሳቸው አመራር በተለይም ደግሞ የክልላችን ምክትል ርዕሰ መስተዳደር ዶክተር አብዱሀስ ሁሴን እና ሌሎች የክልላችን ከፍተኛ አመራሮች ይህንን ፕሮጀክት በ45 ቀን እንድናጠናቀቀው ልዩ ልዩ ውሳኔዎችን ከመወሰን ጀምሮ በተለይም ፕሮጀክቱን ጠዋት ማታ በተለያየም ችግር ውስጥ ነው። የተለያዩ መድረኮችን እያቋረጡ እየመጡ ሲደግፉ፣ ሲከታተሉ፣ አስተያየት ሲሰጡ እንዲህ አጠናቀን ለውጤት እንድናሳይ ያደረጉን ክቡር ፕሬዚዳንት አቶ አረጋ ከበደንን ክብር እንድትሰጡልኝ ባክብሮት ጠይቃለሁ። በመጨረሻም ክብርት የፕላን ሚኒስትር ሚኒስትር ዶክተር ፍጹም አሰፋ የዕለቱ የክብር እንግዳ መጥተው ዕለቱን አስመልክተው መልእክት እንዲያስተላልፉ ባክብሮት ጠይቃለሁ። በክብር ሸኙልኝ። አመሰግናለሁ።